በእርሶ ዘመን የነበሩ አገልጋዮች የነበራቸው ነገር እና አሁን ላይ ያሉ አገልጋዮች እኛ አገልጋዮች የሌለን ቢኖራቸው የሚሉት ነገር ካለ እኛ በምናገለግል ጊዜ ብዙ አልነበርንም እና ጥሩ ነገራችን በመሰለ የራሳችን መዝሙሮች እንዘምራለን። በሄድንበት ሀገር ስለ መንፈሳዊ እጮኝነት ሕይወት ወይም ስለ እጮኝነት ሕይወት ምን ያስተምራል? ምን ይመክራሉ? ወጣት ደስ ይላል። አሁን በሰንበት ቤት በነበርኩበት ጊዜ እንደዚህ ዓይነት ጉዳይ ማውራት አይቻልም። እኔ ራሴ ብዙ ወጣቶችን አግጃለሁ በሰንበት ወንድና ሴት ሆነው ሲያወሩ አግኝቼና አሁን ሳስበው እነዚዎች ታዲያ ከሰላም ጋር አይቀመጡ። ሰንበት ተማሪው ከሰንበት ቱርቴቱ ጋር ወይም ቤተክርስቲያን ካገኛት ልጅ ጋር ካልተጋባ ከማን ጋር ይጋባል? ታችን አ እነውም አንድ ጊዜ እና አንድ ጓደኛችን የሆነች ልጅ ይወዳል። የሰንበት ቤት ሊቀ መንበር ነው እና ማኖር ማግባት የሚችል ነው መምህር ነው። ከዛ ቀጠራት። አንድ ቀን ቢሆን እናፈልግሻለሁ አላት። ምነው መምህር ተክናንባ አይኖቿ ብቻ ነው የሚታዩ ስትመጣ ማለት ነው። እሷም እሱን የመሰለ መምህር በአብራ ቢሆን ምን አለበት? ቅድም ስንሰማ ነበር በሃይማኖት ምክንያት በእምነት ናምራትን ሴት ወንድ አግብታ ምትኖር ሴት እንደነበረች ሰማ ነበር ሚስ ላይ እና እና ገሪዛን ማለት ምን ማለት እስራኤል ልጅ ሰዎችን የሚባረኩበት የበረከት ተራራ ነው ማለ። ዝማሪ እንግዲህ ይዘምሩልን። አትሞቱ በህሊናችው ያንን ቅባት ተቀብታችው የእግዚአብሔር ጣት ስላበጃችሁ ከሰማይም ትበልጣላችሁ። በአገልግሎት እንግዲህ ብዙ ችግሮች ያጋጥማሉና ያጋጥመት የማይረሳ ውስጣቸው አንድ ጊዜ አንድ ሀገር ሄድንና በረንዳ ላይ በትነውን እነሱ ወደ ዘመዶቻቸው ተበታተኑ ማለት ነው። ሽማግሌ አንድ ሽማግሌ በእንትን ይመታናል በዘንግ የተኛንበት፣ ተነሱ ያለ ይገርፈናል ማለት ነው እና ብድርብሳችን ላይሆንን በንቀልፍ ልብን ይመስለን ስነቃ። ሰላም ሰላም ውድ የዝባፍተን ሚዲያ ቤተሰቦቻችን እንደምን አላችሁ? ይህ ዝባፍተን ፖድካስት የተሰኘ መርሃ ግብራችን ነው። ዛሬ እጅግ ከምንወዳቸው ከምናከብራቸው ዘማሪ ቀሲስ አሸናፊ ገብረ ማርያም ጋር መተናል። እንኳን ደህና ወደ ሀገር ስብከታችን ወደ በላይ ሀገር ስብከት ደህና መጡ። እንዲሁም ወደ ዝባፈተን ሚዲያ ስቱዲዮችን እንኳን ደህና መጡ አባታችን። እንኳን ደህና ቆያችሁኝ። ደስ ብሎኛል ስላየኋችሁ። ስለተጋበዝኩ እጅግ አድርገን እናመሰግናለን። መልካም ፈቃዶት ሆኖ ምንም ሳያመነቱ ስቱዲዮችን ድረስ በመምጣት መልካም ፈቃዶውን ስላሳዩ እጅግ አድርገን በድጋሚ እናመሰግናለን። እንግዲህ አንዳንድ ጥያቄዎችን ከተከበሩ አባታችን ጋር በመሆን አብረን እንቆያለን። ክብረ አባታችን አገልግሎት መቼ ጀመሩ? እንዴት ጀመሩ? አገልግሎት የጀመርኩት ያው ከዘማሪ መሆንና ዝም ብሎ በሰንበት ቤት ማገልገል ይለያያል። የሁለቱም ማገልግሎት ናቸው። በሰንበት ቤት ማገል የጀመርኩት በተለይ ከ88 ዓመተ ምሕረት ጀምሮ ነው አክቲቭ ማገል የጀመርኩት ማለት ነው። ከዛ መዝሙር ያወጣሁት በ90 ዓመተ ምሕረት ነው። 90 ዓመተ ምሕረት ሐዋርያ መነኩሴን ማለት አዎ፣ የመጀመሪያ ዝማሬ የመጀመሪያ የመጀመሪያ ዝማሬ። በጣም ደስ ይላል። እንግዲህ በእርሶ ዘመን የነበሩ አገልጋዮች የነበራቸው ነገር እና አሁን ላይ ያሉ አገልጋዮች እኛ አገልጋዮች የሌለን ቢኖራቸው የሚሉት ነገር ካለ? አገልጋዮች እንግዲህ ሰባኪዎችም ዘማሪያንም አሉ። አሁን እኔ እንደ ዘማሪ በእኛ ጊዜ ይሄም የኛ ጊዜ ነው ብዬ አምናለሁ። በእርግጥ የተለየ የኛ ጊዜ አለን ብዬ አላምንም፣ ግን እኛ በምናገለግል ጊዜ ብዙ አልነበርንም እና ጥሩ ነገራችን ምን መሰለህ፣ የራሳችን መዝሙሮች እንዘምራለን። በሄድንበት ሀገር በእርግጥ የሰዎች ጓደኞቻችን ልንዘምር እንችላለን። ግን በዋናነት አዲስ መዝሙር ብንሰራ መዝሙራችን ዘምረን አስለምደን ሰውና ሲዘን እንመጣለን። ያ መዝሙር በሄድንበት ከተማ የሚዘመር ህዝቡ የሚቆይ እንዲሆን አድርጎታል። እሱ በጣም ድንቅ ነገር ነው። የአሁኑም ዘመን ልጆች በጣም ጎበዞች ናቸው፣ በጣም ትጎች ናቸው። በጣም አደንቃቸዋለሁ። በነገራችን ላይ ብዙም ሰማዊ የነሱ መዝሙር ነው እና የበለጠ ገ ቢጨምሩበት ብዬ ማስበው የሚሰሯቸውን ዝማሬዎች ሰው እንዲለምዳቸው አርጎ ቢዘምሩ። ሁሌ የኔን መዝሙር ቴዲን መዝሙር የቸርዬ መዝሙር ብቻ ዘምረው ከሚወርዱ የራሳቸውን እየዘምሩ ቢያስለምዱ። ላለሁና ይሄ መድረክ ላይ በተለይ ባለው አግሎት የማየው ነው። በእኛም ዘመን መንፈሳዊ ቁመና ሳይኖረው የሚዘምር ነበር። አሁንም ይኖራል። መንፈሳዊ ቁመና ይዞ የሚዘምር አለ። እያስቀደሰ ቤተሰብን በደንብ እያገለገለ ሰመትኖች ቤት እየገባ የሚዘምር አለ። ደግሞ ክፍል አንድ ዘምሮ አርሰናል ጨዋታ ለማየት አቋርጦ የሚሄድም ነበር እና በየዘመኑ አልጫውም አለ፣ የበሰለውም አለ። ሁሌ ግን የተሻለውን መሆን ነው የሚገባው። እጅግ ያድርግ። እንግዲህ አሁን በዚህ ጊዜ ወጣቶች በሱስ እና በተለያዩ ነገሮች ራሳቸውን እንግዲህ እየገደሉ እያጠፉ ያሉበት ሁኔታ ላይ ነው ያለ ነው እና በዚህ ሰዓት ቅድስት ቤተ ክርስቲያን ምን መስራት ይኖርባት አገልጋዮችም እንዲሁም አባቶች ደግሞ ምን አይነት አደራ አለባቸው? በእነዚህ ወጣቶች ብዙ ስራ የሚጠበቀው በሰንበት ተማሪዎች ላይ ነው ብዬ ነው የማምነው። የሰንበት ቤት አገልግሎት አሁን እናንተ እንደምታደርጉት ወደ ለቅሶ ቤት ወደ መንደር መሄድ ነው። አሁን እኛ ብዙ እየተቀምጠን የምንጠብቅን ሲመጣ ነው የምናስተምረው። ከተማ ውስጥ ያለውን ሰውን የልቡን ጭንቀትና ሀሳብ ልናዳምጠው ይገባል። ዛሬ ጠዋት ብፁዕ አቡነ ይስሐቅ እንግዳችን ያው ሶዶ ከተማ ነው ያው እንደምታውቁት ያለ ነው። እመቤታችንን ለማክበር መስከረም አንድ በዓሉ ላይ ሲናገሩ ነበር። የወጣቶችን ስሜት ማዳመጥ ይገባል። እኔ ያገኛቸዋለሁ የሚሰማቸውን ስሜት ይነግሩኛል። እንደሱ አይነት ጓደኛ መሆን አንድ የእግዚአብሔር አገልጋይ የደከሙ ሰዎች ጓደኛ ሲሆን ሱሱን ያስጥላቸዋል። እና በተለይ ብዙ ወጣቶች ማትረፍ የምንችለው እኛ ሰዎች ሰንበት ተማሪዎች ናቸው። በደብ መስራት ያለባቸው ቀጥሎ የንስሓ አባቶች ናቸው። ግን እንደ ሰንበት ትምህርት ቤት ግን ውጤታማ ስራ የሚሰሩ አይመስለኝም የንስሓ አባቶች። ለምን አንተ ወጣቱ ትረደዋለህ የበለጠ ብትወደውም ብታዳምጠውም ብትረዳውም ብታመጣውም ቤተክርስቲያን ኢቭን መቆያም አለ እንግዶች ሲመጡ እንደ ቤተልሔም የእንግዶች ማረፊያ ቦታ የሌላት ቤተክርስቲያን አይደለም ያለችን። አምጥተ የጊዜ ለነሱ የክትትል ትምህርት መስጠት ትችላለ። የክርስቶስን ፍቅር ማስተማር ትችላለ። እንደተወደዱ መንገድ ትችላለ። ሰው እንደተወደደ ሲያቅ፣ ዋጋ እንዳለው ሲያቅ ወደ ራሱ ይመለሳል። እና ሰንበት ትምህርት ቤት በጣም መስራት እንዳለበት ወደ ከተማ ወደ ውጥ የወጣ መስራት እንዳለበት በዚህ ነገር ላይ በጣም አምናለሁ። ከዛ ውጭ የንስሓ አባቶች ችግሮችን ስለሚያዩ ችግሮች እንዴት መፍታት እንደሚገባቸው አቅም ካላቸው መምህራን ጋር መነጋገርም ጭምር እንዳለባቸው አያለው። ለእግዚአብሔር ሁሉ ነገር ቀላል ነው። ሁላችንም ወጥመድ ውስጥ ነበርና ከአለም ስንመጣ በቃ ወጥመዳችንን ሰብሮልን ነው እዚህ ቁጭ ያለው እና እግዚአብሔር ይችላል፣ ያስተካክላል። እሺ፣ እጅግ አድርገን እናመሰግናለን። ስለ መንፈሳዊ እጮኝነት ህይወት ወይም ስለ እጮኝነት ህይወት ምን ያስተምራሉ? ምን ይመክራሉ? ወጣቶችን በዚህ ጊዜ ደስ ይላል። እኔ በሰንበት ቤት በነበርኩበት ጊዜ እንደዚህ አይነት ጉዳይ ማውራት አይቻልም። እኔ ራሴ ብዙ ወጣቶችን አግጃለሁ ከሰንበት ትምህርት ቤት ወንድና ሴቶ ነው ሲያወሩ አግኝቼ እና አሁን ሳስበው እነዚህች ታዲያ ከሰላም ጋር አይቀመጡ። ሰንበት ተማሪው ከሰንበት ትምህርት ቤቱ ጋር ወይም ቤተክርስቲያን ካገኛት ልጅ ጋር ካልተጋባ ከማን ጋር ይጋባል? እና መንፈሳዊ ልጆች እርስ በርሳችን አንጋባም የሚል ሳናቀው ይሆን አቲቱድ አለ ውስጣችን አ አንድ ጊዜ የሚያስቀን ነገር ድንገና አንድ ጓደኛችን የሆነች ልጅ ይወዳል። የሰንበት ቤት ሊቀ መንበር ነው እና ማኖር ማግባት የሚችል ነው፣ መምህር ነው። ከዛ ቀጠራት አንድ ቀን ቢሮ፣ እናፈልግሻለ አላት። ምን ነው መምህር? ተከናንባ አይኖቿ ብቻ ነው የሚታዩ ስትመጣ፣ ማለት መምሯን ስለምታከብረው እና በጣም እየፈራ እየተጨነቀ፣ በጣም ፈልጌሽ ነበረ። ለምን መምህርዬ? እንደው ለህይወት አጋር

ምን አለበት? ቅድም ስንሰማ ነበር። በሃይማኖት ምክንያት በእምነት ላይ ሴት ወንድ አግብታ ምትኖር ሴት እንደነበረች ስንሰማ ነበር። ሚስት ላይ እና እንደዛ ከሚሰቃዩ መንፈሳዊ ሰዎችን ማግባት፣ መንፈሳዊ ሰዎች ከመንፈሳዊ ሰዎች ጋር መኖር ግድ ነው። አብርሃም ለልጁ ለይስቅ ሚስት የፈለገው ከሀገሩ ሰዎች ነው። እነዛ ሀገሩ ሰዎች እግዚአብሔር እንዳለ የሚያምኑ ናቸው። እና እሱ አንደኛ ነገር ነው። ራሱ አመለካከቱንም እንትን አድርገን ማየት ብልግና ነው ብለናል ለማሰብ በእርግጥ በስርዓት ማድረግ ነው እንደተባለው እጮኛዬ ናት ብለህ እንደ ሚስት ከሴት ጋር አትኖርም እንደ ሚስት የምንኖረው ስንኖረና እንደ እጮኛ ስንኖር ይለያያል ትዳር ውስጥ ብቻ የምትፈጽማቸው ነገሮች አሉ ለምሳሌ ልጅ መውለድ ትዳር ውስጥ ብቻ የምትፈጽመው ነው ከሚስት ጋር መተኛት ትዳር ውስጥ ብቻ የምትፈጽመው ነው የምትፈጽመውን እስከ ትዳር ትጠብቀዋል እና ይህንንም እያሰቡ መኖር በደንብ ማንበብ እውቀት ይፈልጋል አሁን ይህ የጋብቻ እና የእጮኝነት ትምህርት አለ እውቀት እንደ ፈቃድ ሳትይዝ እንደመንዳት ነው በጣም ብዙ ነገር ታበላሻል እና መንፈሳዊ ትምህርቶች ዛሬ ዩቲዩብ ብዙ ነገሮች ነገር አለ ዛሬ ገብተህ መስማት መማር ማድረግ እንዳለብን ለምን ሀሳቡ ሰፊ ስለሆነ ሰፊ ነገር ነው እና ይህንን እጮኛ የሆንን ሰው ሴት ስለሆነች ብቻ ወንድ ስለሆነ ብቻ ባድና ሚስ መሆን አንችልም። አይ እኔ ጎረምሳ ስለሆንኩ ብቻ ነኝ መኪና መንዳት ይችላል አሁን ዲ ወይ ከብቼ መቅደስ ይችላል አሁን እውቀት እውቀት ይፈልጋልና በጣም በእውቀት ምትኖር እንደሆነ ነው ጮኝነት የእርሶን የማህበራዊ ሚዲያ ገጾት ላይ ዘማሪ ቀሲስ አሸናፊ ገብረ ማርያም ብሎ ከዛ በኋላ ገሪዛን ይላልና ገሪዛን ትርጓሜው ምንድነው? እስራኤል ልጅ ሰዎችን የሚባርኩበት የበረከት ተራራ ነው። ሊመርቁ ሲፈልጉ ወደ ገሪዛን ይወጡ ነበር። የበረከት ተራራ ማለት እንግዲህ ብዙ እጅግ በጣም ብዙ ዝማሪዎችን ለእኛ ለኦርቶዶክሳውያን አበርክታል እና ከነዛ እጃ እጅግ በጣም የምንወዳቸው ዝማሪዎች አሉ። አንድ ዝማሬ እንግዲህ ሊዘምሩልን የሚወዱትን ዝማሬ ደግሞ በዚሁ የእርሶ ተወዳጅ ቤተሰብም እርሶ አብልጠው የሚወዱት ዝማሪ ይኖራል የሚል ሀሳብ ያለኝ አንድ ዝማሪ ዘሙሩ። መቼም ልጆችን ሳትወዳቸው ልጆች፣ የትኛውን ልጅ ትወዳላስ እንደምትባል ነው ይሄ ጥያቄ። ልቤ ውስጥ ሳያልፍ ዘምሬ አላቅም። ይህን ሁሉ መዝሙሮች ሲሰራ አይደለም ለራሴ ለሰው፣ የኔ ልብ ካልመሰለው ካልነካኝ፣ ለሰው እንኳን ዘገጠሜ አልሰጥም። ግን እንደው የራሴን ህይወት የሚመለከቱ መዝምሮች አሉኝ በጣም ደስ የሚሉኝ ሁሌም ልቤ የሚነካባቸው ለምሳሌ የንሳ መዝሙር ቃልህ እና ኑሮዬ አንድ አይደለም ጌታ የሚል በጣም ወዱ የንሳ መዝሙር አለ። ከአንተ የሆነው መልካም ነው እሱ በጣም ይነካኛል። በጣም ብዙ መዝሙሮች ናቸው። ይሰማል እግዚአብሔር ይሰማል የሚለው በጣም ትናንትናም ትናንት አለፈ ተስፋን የሚናገር መዝሙር ነው እና በጣም ብዙ ወዳቸው መዝሙሮች አሉ። ለብቻይም ከልጆቼም ጋር ሲሆን ከፍቼ የማዳመጣቸው። ግን ብዙ ጊዜ ራሴን አላዳመጥም። የሚያዳድ ዘማሪ ያለ ማዳመጠው መኪና ውስጥ እዚህ አንድ ዘማሪ እንግዲህ ልናስቸግሮት አትሞቱ፣ በህሊናችሁ ያንን ቅባት ተቀብታችሁ የእግዚአብሔር ጣት ስላበጃችሁ ከሰማይም ትበልታላችሁ፣ የእግዚአብሔር ጣት ስላበጃችሁ ከምድርም ትበልታላችሁ። ትናንትናም ትናንት አለፈ ትናንትናም ትናንት አለፈ በአዲስ ሕይወት ዛሬ እንደገና መንፈስ ቅዱስ አዲስ ነውና በአዲስ ሕይወት ዛሬ እንደገና እግዚአብሔር አዲስ ነውናማ መለክትነሳማለ በአገልግሎት እንግዲህ ብዙ ችግሮች ያጋጥማሉና ያጋጠመት የማይረሳ ውስጣ ችግር ያው ገጠመኝ፣ ያው ችግር ባልና ሚስት ናቸው። አገልግሎትና ችግር ማለት ያው እግዚአብሔር በያሸህ ነው የህግ መምህር በወሰነው በሸለቆ ስፍራ በዛ በረከት እንሰጣል። ያው ሸለቆ ስፍራ ማለት የችግር ቦታ ማለት ነው። እዛ ውስጥ ነው የምትማረው። ግን አንዳንድ የሚያስፉ ገጠመኞችም አሉኝ። እሱም ብነግር ይሻላል። አንድ ጊዜ አንድ ሀገር ሄድን እና ይዘውን ሄዱ፣ እኔና ቀሲስ እንዳልካቸው የሚባል ታቋላችሁ ቀስ እንዳልካቸው ሰላሜ በአንተ ነህ የእኔ ጌታ የሚለው ዘማሪ እና ተንከባክበው ወሰዱ መኪና ውስጥና እዛ ስንደርስ በቃ ልክ ቤተ ክርስቲያን ምርቃት ደገዱ። ቤተክርስቲያን ማታን የገባ ነው በረንዳ ላይ በትነውን እነሱ ወደ ዘመዶቻቸው ተበታተኑ ማለት እና ሆናል። ምግብ አልበላንም፣ ደክሞናል፣ ሩቅ መንገድ እንሄድ ነው። ቤተክርስቲያኑ ላይ ይህን ትለተኛ ማለት ልብሳችንን እንትን አድርገን ከዛ መሽቶ ከመሸ በኋላ አራት ሰዓት ተኩል አምስት ሰዓት ይሆናል፣ መጡ። አንደኛው መጣና ፈለገን እንዲህ በባትሪ ሰው ከተኙት ውስጥ ፈልጎ እንትናልና ተንከባክቦ እንዳላ መጣን። ከዛ እሱ እንግዲህ ቤት ሄዶ ቡና ጠጥቶ ወይ ክትፎ በልቶ ምናምን የመጣው በዓል ነው፣ ዋዜማ ነው። ከዛ አገኘን በረንዳ ላይ ወይ አይዟቸዋለን ይዞን ሄደ። ከዛ አንድ ቤት ውስጥ ወሰደንና ተኝዋለ መኝታ ሰጠን። እና የአንድ ትልቅ ሰው ቤት መኝታ ጣሪ የተኛ ነው እ አላወቅን በቃ ደክመናል ተኛል ከዛ የሆነ ለሊት ሚድናይት ላይ ሽማግሌ አንድ ሽማግሌ በእንትን ይመታናል በዘንግ የተኛንበት ተነሱ ያለ ይገርፈናል ማለት ነው እና ብርድ ልብሳችን ላይ ሆነን በእንቅልፍ ልብን ይመስለን ስነቃ ሰውዬው እንትን እያሉ ሰክረዋል ሽማግሌ ናቸው አልጋይ ላይ ማን ነው የተኛው አዎ ከዛ ለናስረዳቸው ስሞክን በፍጹም የሰከረ ሰው ሊሰማ አይችልም። ተነስችን የዘንጉን ተቀመጥኳቸው አስቀመጥኳቸው እና እንጨርጨራሉ በቃ ይቆጣሉ። ቀሰቀስኩት እሱም ተነሳ። ቀስ እንዳልካቸው አልጋውን አንጥፈን በሉ ይተኙ ብለን እሳቸው ሄደን ቤት ሰናድ ጠዋት መጣል። እና እሱ ነገር ይገርማል አንዳንዴ ሌላ አገልግሎት በእርግጥኛ ምንም አይደለም። ጌታ ቤተልሔም ውስጥ ተኝቷል። ንብረት ውስጥ ቤትን ብንተኛ ግን እኔ ብሆን ግን አላደርግም። አሁን የጠራሁትን አገልጋይ በደምብ ነው የማስተናግደው። አገልጋይ ቤቱን ትቶ ነው የሚመጣልህ እኔ ልጆቼን በአባ እያሉ ነው ከቤት የምትወጣው እየሳሙ ነው እና ስትሄድ የሞቀ ቤትን ጥለ ነው የምትሄደውና ይወስድ ሰው ቢያንስ መኝታ ቢሰጥህ ትንሽ መክሰስ ቢሰጥህ መጥፎ ነገር አይደለም። እግዚአብሔርም ማክበር ነው እና እሱን ሁሌ አረሳም ነው ከብዙ ነገሮች ውስጥ አንዱን ትላንት ወዲያ በእርሶ በሶሻል ሚዲያ ፌስቡክ ገጾት ላይ ስለ አዳዲስ ዘማሪያን፣ የሰው ዝማሬ ድጋሚ እየሰሩ የሚለቁ ዘማሪያንን በራሳችሁ ስራ ብትታወቁ ይሻላል የሚል አንዳንድ ጽሑፎችን አይተን ነበርና ለነዛ ዘማሪያን ብርታት የሆናቸው ዘንድ ምን ማድረግ ይኖርባቸዋል? ማለትም ያው አሁን ላይ ከቨር እየተባለ የሰው ዝማሬ ያለ ፍቃድ እየወጣ ይገኛል እና ብዙሀንን አስቆጥቷልም። ደግሞ ተወዳጅነት ያገኝ ዝማሬዎች አሉእና በዚህ ነገር ላይ እርስዎ ሀሳብ ስ እንዴት ነው? ያው እሱ ማለት ኮኬን እንደመውሰድ ነው። አንድን ዘማሪ የሰው መዝሙር መዘመር ከለመደ ኮኬን የለመደ ወጣት በለው በቃ፣ በፍጹም የራሱ መዝሙር ሊሰራ አይችልም። እንደሱ ስለሚይዝህ ከዛ ራስህ ከራስ ይጠፋል ማለት አንድ እሱ ነው። ትልቁ አሁን በተለይ ላላ ዘማሪያን እንደኛ አሁንኛ በራሳችን መዝሙር እንደመጣን መምጣት የሚባለው አጠቃላይ ቁመናቸው ይጠፋል ማለት ነው። በቃ በቃ እና ተቸግሮ የሚኖር ልጅ ሰለማቅ ነው እንደሱ ሰው ነው ብኛል ብለው የሚሉና፣ አንድ እኮ በዘማሪ ሰጠሁት በጣም ቆንጆ መዝሙር ሰርች ሊሰራው ግን አልቻለም። ያኛውን ለምዶም በዛ ነው እንትን ታዋቂ ለመሆን ይሞከረውና ራስህ ከአንተ ኮብልሎ ይሄዳል ማለት ነው። ማንነት እግዚአብሔር የጠራሃን ዘማሪ መሆን ጸጋህን ታጠዋለ ማለት ነው። እኔን ተሸከመ፣ ቴዲን ተሸከመ፣ ምትን ተሸከመ ትኖራለ ማለት ነው። እና ያ ራሳቸውን የሚጎዳ ስለሆነ ነው። ሁለተኛ አሁን አሁን የመዝሙር ስራዎቻችን በዘመናዊ በዓለም አቀፍ የመዝሙር ካምፓኒዎች ተመዝግበዋል። ለምሳሌ የኔን መዝሙር እኔ ከፈቀድኩለት እንደ እያንዳንዱን መዝሙር ለይቶ ኮፕሬት ኮንቴንት ልክባቸው ይችላል ፍቃድ ኔ ኢሜል ማድረግ ብቻ ነው። ይጎዳቸዋል፣ ልጆች ማለት ነው። እና ደግሞ ከዛ ውጭ ደግሞ ማስፈቀድ ለምሳሌ ሰው እያለ በህይወት አብረህ እያለ ተነስተ የሱ መዝሙር በስማን ብለ ስቱዲዮ ገብተ መዘመር ማለት ሞተሃል ብለ በሰው ላይ እንደመቀለል እና ፈጽሞ ልክ አልሆነ፣ አደገኛም ነው። ነገ ተነጎዳ የሚከፍቷቸው ቲክቶኮች አንዳንዶች ሊያዘጋባቸው ይችላል። ለዚህ ነው የጻፍኩት ሳትናገር ችግር የሚገጥማቸው ልጆቹ እንዳይጎዱ ነው። አንዳንዱ ሳይናገር ያደርጋል። ሳይናገር ቻን ያዘጋብ ይችላል። እና ይሄ ነገር ልክ ስላይደለ ነው። ግን ይሄም አሁን ይሄ ልክ ካልሆነ ምንድን ነው ማድረግ ያለብን? መዝሙር እንዲሰሩ ማገዝ። ለምሳሌ አሁን ስሰራ ነው ሞሎ ለዘማሪያን መዝሙር፣ ግን ሁሉም ፍላጎት ያለው ሁሉ ግን ዘማሪ ሊሆን አይችልም። ጸጋ ያለው ሰው እና ፍላጎት ያለው ሰው ይለያያል። ሁሉም ጸጋ እንዳለው ነው የሚያምነው ቤት እና ይከፋዋል። በቃ ይህንን ግን ይህን የሚሰሙ ሰዎች መድራት አለባቸው። ጸጋውም ያስፈልጋል ለመዘመር። አንዳንዴ ምንም በሌለበት ቦታ አንድ ጊዜ አንድ ቦታ ሄጄ አንዲት ሴት ልጅ ነች፣ በጣም የመዘመር ፍላጎት አለ፣ ነገር አልችልም፣ ምንም አይነት ጸጋ በአጠገቧ አላለፈም። እና እኔ እየዘመርኩ ልታዘምረኝ አልቻለችም። በቃ ፊት ለፊት የመታቆመች የዛ ገደብሩ ሰንበት ትምህርት ቤት እንግዲኛ ዞር ስነገጠር አካባቢ ነው ዋና ዘማሪ ናት። እና አጠገቤ ስ ስለቆመች ገባኝና ለፕሮግራም መሪው መዘማኝ ልጅ አልኩት። አዎ ትዘምራለች አለኝ። በል ስጣት ሰጣት ሰጠት እና ስጣት አልኩት። ማመን መመያቀት ምንም አይነት መዝሙር አትችልም፣ ግን እዚያ አካባቢ ደፈራ ስፒከር ስለያዘች እንደ ዘማሪ ነው የምትታየው።

አዎ መጀመሪያ የመጣሁት ኪዳነ ምህረት ነው፣ ደብሬ ነው። እውነትን ነው እነታ የክርስትና አባት ቦን ጥሩ ነበር። እና ሀዋላ ምኖሲ ሚባል ምህረት ነው አካባቢ የለ እና የሚገርምህ ስንመጣ ያኔ መዝሙር መዘመር ብቻም ሳይሆን ገቢ ማስገኛለን እኛ ስንዘምር ህዝቡ እንዳለ ብር ይለጥፍልናል፣ በቃ እየመጣ አሁን ይሄ አሁን እንደዚህ አይደለም። ያኔ በቃ ድንቅ ነው። ይሄ ስፒከር ይዘን ነው ምቺ ማይኳን ይዘን ነው ሀሎ ሀሎ ማይክ ይዘን ነው ምንለው፣ አዎ ቀበሌ ምናምን ይቀሰቀስባት በእሷ ነው ምንዘምረው በትንሹ አንዴ ከዘመርኩኝ ለምሳሌ ሐዋርያ መነኩሴ ሁለት ሺህ ሊገዝ ይችላል ሊረክፍ ይችላል ብር ማለት ነው። ሰንበት ቤቱ ገቢ እሱ ነው፣ ለገቢ ነው የሚጠራ፣ ለመዝሙርም ለገቢም ነው። እና ብዙ ጊዜ ኪዳነ ምረት መጥቼ ነው ሐዋርያ መነኩሴ ህዝቡ የለመደው ያኔ ነው፣ መዝሙር እሱ ነው። ተክልዬንም ወዳለው በቃ እኔ አሁን የወላይታ ህዝብ ለእኔ የተወለድኩበት ነው ይመስለኝ ይገርማል ከዛ ብዙ ቦታ ወደ ሁምቦ ጉኑኑ እንትና አንድ ሞቃት ሀገር ማን ነው የሚባል በሌ አዎ በሌ በተደጋጋሚ መጥቻለሁ እዚህ ሀገር በትንሹ እንደ አንድ አስራ አምስት ጊዜ አልመጣሁም በዛ ብዙ ጊዜ ሩፋኤል አሁን ድረስ የሚደውሉ ልጆች አሉ ሩፋኤል አልመጣሁም ከዚህ በቅርብ አልመጣሁም የመጣሁት ጊዮርጊስ ነው ጊዮርጊስ ሩፋኤል ስንመጣ ደግሞ ሰንበት ቤቱ የምናድርበት ራሱ ያልተመረገ ቅጠል ተነስንሶ ፍራሽ ተነጥፎ በእንትን እንሸጉጣለን። አንዳንድ ነገር እንዳይገባ ማለት ነው። ጨረር አለ፣ ነፍሳት እንዳይገቡ ክረምት ሲሆን በተለይ ጨረርማ ጸጋ ነው። አንድ ሀገር ሄደን እና በየቦታው ይገባሉ ነፍሳት እና ልጁ ሲያይ እዚህ ጋር ሲገል እዚህ ጋር ሲያባር እኔ ምልል የመጣ ነው ቤተክርስቲያን ዙ ነው የመጣ ያልታወቁ ወሬዎች ነው የሚመጡት። ሞቃት ሀገር ነው እና የሚገቡት ያልታወቁ በቃ። እና ሮፋይል እንደዛ አይነት ቤተክርስቲያን ነበር። እና ደስ ይላል ወላይታ በጣም እስጢፋኖስ ሄጃለሁ። በእግሬ ገጠር በዚህ በዩኒቨርሲቲ በሆስፒታሉ በኩል መሰለኝ ብቻ፣ እንደዛ በእግሬ እስጢፋኖስ ሄጃለሁ። ብዙ ታሪክ አለኝ ወላይታ እጅግ በጣም ደስ ይላል። እና እንግዲህ ያው ወላይታ ሲነሳ እንግዲህ በገድለ ተክለ ሃይማኖት ላይ የሰፈረ እጅግ በጣም የሚያስደንቅ ታሪክ አለ። ይህ ሚዲያ እንደሚመለከቱት ዝባፈተን ሚዲያ ተብሎ ነው በወላይታ ሀገር ስብከት ወዶ ወተና ደብረ ጽዮን ቅድስት ማርያም ቤተክርስቲያን ላን የተደረገው ያው የሚዲያው ትርጓሜ ጻድቁ አባታችን በ13ኛው መቶ ክፍለ ዘመን መጀመሪያ በ12ኛው ክፍለ ዘመን መጨረሻ ላይ ወደ ወላይታ አውራጃ በዚያን ሰዓት ይሄ ወላይታ ተብሎ የሚጠራው ዳሞት ነበር። ወደ ዳሞት አውራጃ እንደመጡ በእግረ ስጋ እያስተማሩ ይናገራል ገድላቸው ላይ እና አሁን ደግሞ ተራራው ዝባፈተን ተራራ ነበር። አሁን ተቀይሮ ተራራው ዝባፍተን ተብሎ በተራራው ስም ነው ሚዲያ ይጠራ። አሁን ዳሞት ነው የሚባለው። እና ብዙ ገቢረት ታምራትን ያደረጉበት ነው። ጻዲቁ አባታችን አቡነ ተክለ ሃይማኖት በዚያን ጊዜ ንጉስ ሞቶሎሚ የተባለ አንድ በጣም ከባድ ንጉስ ነበር። እዚያን ጊዜ ነበር ንጉስ ንጉስ ሞቶሎሚ ነበር እና ጣዖት አምላኪ ነበር። ጣዖትን ያመልክም ነበር ያስመልክም ነበር። በዚያ ተራራው እጅግ በጣም ከፍ ያለ ተራራ ነው። እንዲሁም ሲቆጠር አንድ ሁለት ተብሎ ሲቆጠር ሰባት ተራራዎች ናቸው። አሁን ደግሞ አጋዕዝተ ዓለም ቅድስ ሥላሴ ጻድቁ አባታችን ንጉሱን ካጠመቁ በኋላ እዛው ቅድስ ተሰላሴ ቤተክርስቲያን አሳንጸው ነው ከዚህ ለአገልግሎት ወደ ሌላ ቦታ ሄዱትና ጣዖት አምላክ የነበሩትን ወደ አምልኮተ እግዚአብሔር የመለሱበት በጣም ድንቅ የሆነ ተራራ ነው። ከዛ የተነሳ ዝባፈተን ተራራን ለዚህኛው ሚዲያ ወስደን ይህ አማንያን እንግዲህ በምንለቃቸው ትምህርቶች፣ በዝማሪዎች፣ በተለያዩ ነገሮች በአገልግሎታችን ተማርከው ጻድቁ አባታችን አቡነ ተክለ ሃይማኖት እንግዲህ እነሱም በወንጌል አርሷቸው፣ በመስቀል ባርኳቸው ወደ አማኒነት እንደመለሱ እኛም በዚህ ሚዲያ እንግዲህ በብፁዕ አባታችን አቡነ ይስሐቅ ላይ ሀገረ ስብከት የቅዱስ ሲኖዶስ አባል መልካም ፍቃድ ነው ይህ ሚዲያ የተመሰረተውና እኛም በምንለቃቸው ትምህርቶች፣ በዝማሬዎች በአገልግሎቶች እንግዲህ የአማንያንም አምነው ያመኑት ጸንተው እንዲኖር ያላመኑት እንዲያምኑ የማድረግ ስራ ለመስራት ነው ይህ ሚዲያ የተከፈተው እና እንግዲህ እርስዎም መልካም ፈቃዶት ሆነው መጥተው ሚዲያችንን በመልካም ፈቃደኝነት መጥተው ለቀረበሉት ጥያቄ እንግዲህ ምላሽ አንዳንድ ነገሮች ስላስተማሩን እጅግ አድርገን እናመሰግናለን። ሚዲያውን ደግሞ የእርሰውን ቤተሰቡ ሚዲያውን የሚዲያው ቤተሰብ እንዲሆኑ እርሰው ሚዲያውን እንዲያስተዋውቁለን እንግዲህ በፍቅር ቃል እንጠይቃለን። በጣም ጥሩ ነው። ትልቅ ምሳሌ ነው። አሁን ይሄንን ወስጄ ብዙ ቦታ ደግሞ ወስደው አሁን ይሄን የተሰራ ስቱዲዮ ነው። በደንብ የተገነባ ነው። ሳውንድ ፕሩፍ ያለው መሳሪያዎች አሉት፣ ካሜራዎች። በእርግጥ ካሜራዎች በቂ አይደሉም። ይህንን የምታዩ ሰዎች ገንዘብ አስቀምጣችሁ መላ አርገው የምትሉ ሰዎች ትኖራላችሁ። የእግዚአብሔር ገንዘብ፣ እግዚአብሔር አስራት፣ አንዳንዴ የት ልውሰደው ምን እንድል ሰዎች አለ። ካሜራ አምጡና ለዝባፈተን ሚዲያ ስጡ። የእግዚአብሔር ቤት ሚዲያ እንዲሰፋ ታውቃላችሁ፣ ከዓለም ጋር ነው ተወዳድረን የምንሰራው። እግዚአብሔር ጠላት ከሆነች ዓለም ጋር ነው የምንወዳደረው እና እንደ ድሮ በጓሻና በጦር የምንዋጋበት ዘመን አይደለም። በጣም በሰለጠነ ዘመን ነው የምኖረውና አብረን መሰልጠን አብረን መስራት አለብን እና ይህንን የምትሰሙ ሰዎች ካሜራ ብትገዙላቸው፣ ካሜራ ያላችሁ ጥሩ ካሜራ ደግሞ ዝም ብሎ ካሜራ ሳይሆን ጥሩ ካሜራ ብትገዙላቸው፣ አድራሻቸው፣ ስልካቸውን ያስቀምጣሉ እና ብታናግሯቸው። ከዛ ውጭ ደግሞ ሚዲያውን ሰብስክራይ ብታደርጉ እኔም አጋፔ ኦርቶዶክስ ሚዲያ ላይ በደንብ አስታውቅላችኋለሁ። ቲክቶክም ላይ በጣም ጥሩ ጥሩ ተከታዮች አሉት፣ ቻናል አላቸው። እና እሱንም በደንብ አስተዋውቀን እኔም እናንተም ሰብስክራይብ ፎሎ አርጋችሁ አንድ ሰው ፎሎ ሳያደርግ እንዳይወጣ። ይሄ አሁን ይወላችሁ እዚህ እንደምታዩት ምንም ዓለማዊ ነገር የለም መንፈሳዊ ነገር ነው። ደግሞ እዚህ ቤት ያለ ይገርማችኋል። ልንገራችሁን አንድ ሚስጥር እኔ ወላሂ ታስወዶ በጣም ሲገርም ይገርምኝ። መንፈሳዊ ተች ያለው ሀገር ነው በጣም ጳጳሱን ብተዋቸው አባቶችን ብተዋቸው የምናኔ መንፈስ ያላቸው በጣም የተለዩ ናቸው። የእውነት እንደምነግራቸው ይሄ ዝም ብሎ መወዳደድ እንዳይመስላቸው ዚ የተክልዬ የጻድቁ በረከት በደንብ የፈሰሰበት ቦታ ነው። እዚህ የምሰሩት ስራ ደብረ ሊባኖስ እንደምሰሩት እያሰባችሁ መስራት አለባቸው። ትልቁ አባት የተክልዬን በረከት የምንቀበልበት ቦታ ነው እና አደራላችኋለሁ፣ ይህን እንድታደርጉ እግዚአብሔር ይባርካቸው። እዚህ ጋር ጋር እናመሰግናለን እንግዲህ ቤተሰቦቻችን ለዛሬ የነበረ መርሃ ግብር ይመስል ነበር። በቀጣይ እንግዲህ ለአገልግሎት ወዲህ በመጡ ሰዓት ሚዲያው አድጎ በጣም የተሻለ በቋንቋም በተለያዩ አገልግሎት አድጎ እንደሚመለከቱ ተስፋ እናደርጋለን። እጅግ አድርገን በእኛም ስም በቤተሰቦቻችንም ስም እጅግ አድርገን እናመሰግናለን።